ሰላም ሰላም ወደ የኤልሲ ቲዩብ ተከታታዮቼ እንዴት ናችሁ ሰላም ናችሁ ወይ በያላችሁበት የዓለም ዳርቻ ሰላማችሁ በጥፍ ይብዛልኝ ለቻናሌ አዲስ ከሆናችሁ ቻናሉን ላይክ ሼር ሰብስክራይብ በማድረግ አበረታቱን ቤተሰብ የሆናችሁ ደግሞ መለቃችሁ ቪዲዮዎች እስከ መጨረሻ ድረስ እያያችሁ ሀሳብ አስተያየታችሁ እንድሰጡ ስልበትት እናጠይቃችኋለሁኝ በያላችሁበት እግዚአብሔር አምላክ ወቶ ከመቅረት ከድንገተኛ አደጋ እግዚአብሔር ይጠብቀን ሀገራችንን ሰላም ያደርግልን፣ እላችኋለሁ። ዛሬ ደግሞ በሌላው አዲስ ቪዲዮ ተከስቻለሁኝ። ያው ሁላችንም ሰሞኑን የብርቱካን ነገር በጣም አወዛጋቢ እና በጣም ግራ ያጋባ ሆኖ ተገኝቷል ማለት ነው። በነገራችን ላይ አንዳንዴ መንግስት የራሱን ጥፋት ለመሸፈን እያለ ብዙ ነገሮችን ያደርጋል ማለት ነው። እና አሁን ደግሞ ያው ትናንትና ያወጣው መረጃ ምንድን ነው ለድራማ ነው ብለው አውጥተዋል ማለት ነው። ይመስለኛል አንዳንዴ ያው ሁላችንም የኢትዮጵያን ኑሮ እናውቃለን፣ እና እኔ በእርግጠኝነት የሚመስለኝ ተገዳ ነው ልጅቷ፣ እንደዚህ በይ እንደዚህ አድርጊ ተብላ ነው። አይታችሁ ከሆነ ሰሞኑን ከሌላ ፎቶ ጋር አቀናብረው ኤዲት አድርገው አምጥተዋት ነበረ የአበሻ ቀሚስ ለብሳ ከባሏ ጋር ቁጭ ብላ ምናምን። ትክክለኛው ደግሞ ኖርማሉ ቪዲዮ ሲወጣ የሷ እንዳልሆነ ነው እና ትናንትናም ደግሞ የቬሎ ትዳር የያዘችበት ምናምን ቬሎ ለብሳ ምናምን ተነስታ እንትን ብላለች። የሚገርማችሁ ነገር ለምሳሌ በገጠር ላይ ትዳር የያዙ ከሆነ ቬሎ እንዴት መጣ? ብዙ ብዙ ነገሮች ያወዛግባሉ ግን አንዳንዴ ያው የራስን ህይወትንም ለማዳን የራስንም ህይወት ለመከላከል ተብሎ አሁን ላይ መንግስት የሚለውን ነው የምንሰማው። እኛ በልጅቷ መፍረድ አንችልም። ምክንያቱም ትልልቅ ሚዲያዎች እንግዲህ በኢቢኤስ ላይ የቀረበችው ኢቢኤስ እስከ መታገድ ድረስ ያው እንደሚባለ ከሆነ ሉላም ታፍና ተወስዳለች ወደ እስር ቤት ናት ይባላልና አሁን ላይ ኢትዮጵያ ላይ ያለው ነገር ምንድን ነው? በተለይ ልጅቷ አበዛው በቅጽበት ውስጥ ሚዲያው ጥልቅልቅ ብሎ ነበረ። ምክንያቱም ድርጊቱ የተናገረችው ነገር በጣም የሚያሳዝን እና በጣም ልብ የሚሰብር ስለሆነ ማለት ነው እና ብዙ ሚዲያዎች እየተቀባበሉት ነበረ ይመስለኛል መንግስት ይህንን ነገር ያለ ሚዲያዎች አለም አቀፍ ኢንተርናሽናል ሚዲያዎች ምናምን ከሰሙ በእሱ ላይ ሌላ ችግር ስለሚፈጠርበት ነው ማለት ነው። ቪዲዮንም ቶሎ እንዲጠፋ ያስደረገው ልጅቷንም አሁን ላይ እያወዛገባት ያለው ማለት ነው እና ያው ኢትዮጵያ ውስጥ እስካለች ድረስ መንግስት እንደዚህ አድርግ ያላትን ማድረግ ነው። ምክንያቱም ሌላ አማራጭ ላትን፣ እዚህ ጋ ልጅ አላት። አሁን ደግሞ ቤተሰብ ቤተሰብ የለኝም እናትም አባትም ምንም ነገር የለኝም ብላ ነበረ ስትናገር የነበረው። አሁን ደግሞ እናትም አባትም ቤተሰብ አለኝ ብላ ነው ያለችው ማለት ነው። ምን ታደርጋላችሁ? ምንም አማራጭ ስለሌለ ምንም የምንደረግ ነገር ስለሌለ የሚሏትን በራሷ እራሷ አሳምና፣ እውነቱን ታውቃለች። በነገራችን ላይ ምክንያቱም ይሄ ነገር እውነት ነው። ኢትዮጵያ ላይ ከዚህ የበለጠ ጭካኔ እየተደረገ ነው ያለው እያየን እየሰማን ነው፣ ግን ፍትህ የለም። እና ያው ታስታውሳላችሁ ከዛሬ ስንት ዓመት በፊት ብዙ ተማሪዎች ሴት እህቶቻችን ታፍነው ተወስደው እስካሁን ድረስ የት ድረሱ ምን ይሆኑ ይሙቱ ይቆሙ ቤተሰብ፣ እናት አባት በሰቀቀን እንዳሉ ሁላችንም እናውቃለን። ምክንያቱም ይሄ ነው እንደ ድራማ እንኳን ሁሉ ቢቀርብም ትክክለኛ ድርጊት ሪሊ እየተደረገ ነው ኢትዮጵያ ውስጥ። ድራማ እንኳን ነው ተብሎ ቢታሰብ ማለት ነው በእርግጥም ድራማም ሆኖ ድራማም ራሱ አድርጋ ብታቀርበው ትክክል ነው ይሄ። ኢትዮጵያ ላይ ስንት አሁን አሁን ራሱ እየታፈኑ ወንድሞቻችን እየታፈኑ እህቶቻችን እየታፈኑ ይወሰዳሉ፣ የሚደረጉበት የት የሆኑ የሞቱ ይቆምኩ ብዙ በብዙ በጣት ሳይሆን በብዙ እንደው ለመቁጠር እንኳን በሚያዳግት ሁኔታ ላይ ኢትዮጵያ ላይ አሁን እየታፈኑ እየተወሰዱ የት እንደሚደረጉ አይታወቅም። እና ከዛሬ ስንት ዓመት በፊትም እንደዚሁ ታፍነው ተወስደው ያሉበትን የማይታወቅ የት የሆኑ የሞቱ የሚቆሙ ምንም የማይታወቅ ላይ ደረጃ ላይ ነን እና እንደ ድራማ እንኳ ሆኖ ቢቀርብ ይህ ትክክለኛ ነገር ነው። መንግስት እያደረገ ያለው እንደዚህ ነው ማለት ነው። ምክንያቱም ይሄ ደግሞ ልጅቷ የተናገረችው ንግግር በቃ እሱን በጣም የሚጎዳ ነገር ሆኖ ስለታየው ይመስለኛል። በቃ ዋክፎ ከዚህም ከዛ ማወካከበ ቪዲዮን አስጠፋ። ከእንደገና ደግሞ አሁን ልጅቷን ደግሞ በምንም እንግዲህ ገጠር ውስጥ ተወልዳ ያደገችን ልጅ ወስደዋት፣ እስካሁንም እኮ ያው እኛ ስለማናቅ ነው እንጂ እርግጠኛ ነኝ ወይ ልጅቷ እስር ቤት ናት ይባላልም፣ ግን ብቻ በመንግስት እጅ ናት ያለችው እና ምን እንደሚሏት የሚሏትን ነገር እሺ ከማለት ውጪ ምን ታደርጋለች? እናንተ እንዲሁ በራሳችሁ ሀሳብ አስተያየት እስኪ ስትሰጡ፣ ይች ልጅ በቃ አድርጊ የሚሏትን ነው የምታደርገው። ምክንያቱም እዚህ ጋር ልጅም ስላላት ህይወቷንም ለማዳን ያልሆነችውንም ሆናለች፣ ያልተደረገውንም አልተደረገም ከማለት ውጪ ምንም አማራጭ የላትም ማለት ነው። ምክንያቱም መንግስት የሚላትን ትሰማለች፣ ታደርጋለች እንግዲህ እንደዛ የተደረገችውን ድርጊት የደረሰባትን ፈተና የደረሰባትን ችግር ተናግራለች፣ እያለቀሰች ያን ችግር ደግሞ ያው መንግስት ስላልተቀበለ ያው በነገራችን ላይ መንግስት ይሄ ነው ስራው፣ ሌላ ምንም የለውም። ኢትዮጵያ ላይ እየተደረገ ነገር ያለ ያለው በጦርነቱም ሆነ በሌላም በሌላም ሆነ ይሄ ነው። ማንም ሰው በተለይ ሴት እህቶቻችን እኮ ኢትዮጵያ ላይ አስራ ሁለት ሰዓት ከሆነ በኋላ ስለ እውነት ነው የሚላችሁ ቤተሰቦች፣ ሁላችሁንም ቤተሰቦቻችሁ የሚወሯችሁ ከሆነ በስልክ አስራ ሁለት ሰዓት ከሆነ በኋላ በጣም በፍራቻ ነው ሴት እህቶቻችን ቶሎ ተከተው የሚቀመጡት ምክንያቱም ይያዛሉ። ማን ይሁን ማን ይሁን አፍነው ወስደው የራሳቸውን ድርጊት አድርገው ጭካኔ አድርገባቸው ይለቋቸዋል ማለት ነው እና አብዛኞቻችን ቤተሰቦቻችንን የምናወራ ከሆነ የሚነግሯችሁ ከሆነ ይነግሯችኋል ማለት ነው እና በጣም ተፈርቶ ነው ያለው። በጣም በፍራቻ ነው ያሉት ቤተሰቦቻችን እኮ እግዚአብሔር አምላክ ሰላሙን እስከሚያመጣልን ድረስ ማለት ነው እና ይቺ ልጅም አሁን የደረሰባትን ነገር እውነቱን ደብቃ ውሸት ነው ከማለት ውጭ ምን ታደርጋለች? ሁሉም ነገር በመንግስት እጅ ስለሆነ ማለት ነው። አሁን ላይ እውነት ነገር የሚባል ነገር እኮ የለም። እውነታው ተደብቆ ውሸቱ ነው እየተጋለጠ ያለው ማለት ነው። ምክንያቱም እውነትን ተናግሮ በኋላ ላይ ወይ ሞት ነው ወይ መታሰር ነው። ገባችሁ? ኢትዮጵያ ላይ የሆነ ነገር ትክክለኛ ሬሊ ሰው እያየ እንኳን ተደርጎ ተሞቱም ገሎም ተደብድቦም ውሻ ይሄ ውሸት ነው ብላችሁ ነው እንጂ የምትኖሩት። እውነት ነው አዎ ተደርጓል ካላችሁ እኮ ወይ መታሰር ወይ መደብደብ ነው፣ ወይ ታፍናችሁ የሆነ ቦታ ተወስዳችሁ ታጎራችሁ ማንም የማያውቀው እንትን በሉ ሲኦል ውስጥ ነው የምትወሰዱት እና አሁን ላይ ኢትዮጵያ ውስጥ ነገሮች በጣም ከብደዋል። ከተማ ውስጥም ሆነ ገጠር ቤተሰቦቻችንም ከሆነ የምትሰሙ ከሆነ ቤተሰቦቻችሁ የሚነግሯችሁ ከሆነ ያለው ነገር አይደለም። ሴት ልጅ ወንድ ልጅ ገና አስራ ሁለት ሰዓት ከሆነ ከቤት መውጣት አይችልም። ይሄ ራሱ አንድ መታፈን እኮ ነው እና መብት የማይከበርበት የማንም የትንሽም የትልቅም ሴት የለ ወንድ የለ ትልቅ የለ ትንሽ የለ መብት የሚከበርበት ጊዜ ላይ አይደለንም። እና በጣም ነው የሚያሳዝነው፣ በጣም ነው ልብ የሚነካው። እግዚአብሔር አምላክ ይህንን ጊዜ ያሳልፈውልን። እውነት ቤተሰቦቻችን በቃ መላው የኢትዮጵያ ሕዝብ በነጻነት ተንቀሳቅሶ እንደ ልቡ በልቶ ጠጥቶ እንደ ልቡ ወጥቶ ገብቶ መብቱ የሚከበርበትን ጊዜ እግዚአብሔር አምላክ ያቀርብልን። የሁላችንም ጸሎትና ልመና ነው ይሄ ደግሞ። እኔ እንጃ ብቻ። ነገሮች በየጊዜው የምንሰማቸው ነገሮች ሁላችንም እናውቃለን። ሁሌም በጣም የባሰ ጭካኔ ነው የምንሰማው እና ይህንን ደግሞ እንዳንሰማ እግዚአብሔር አምላክ ይፍቀድልን። ሌላ ምን እንላለን? ሁላችንም በጸሎታችን በዱዋችን ሀገራችን ቤተሰቦቻችንን እናስባቸው። ባይነኝ እና በነገራችን ላይ ልጅቷ እስኪ አሁን እራሱ እኔ ለድራማ ነው ቀርቤ የተናገርኩት ለድራማ ነው ብላ ራሱ ስትናገር እስኪ ዋት እንደ ሽምቅቅ ብላ እየተናገረች ማለት ነው። ምክንያቱም በግዴታ ነው በግድ ነው በግዴታ እያስነገሯት በግዴታ እያሏት ስለሆነ ተሸማቃ ነው እያወራች ያለችው እና ታፍና ማለት ነው። በቃ ይሄ ባጭር አማርኛ ታፍና ነው እየተናገረች ያለችው እና እንግዲህ እግዚአብሔር አምላክ ሀቋን እና እውነቱን ያውጣላት። ሌላ ምን ይባላል? እግዚአብሔር ፍርዱን ይፋረድ። ከሱ ሌላ ምንም የሰው ልጅ ፍትህ እና ፍርድ የሚሰጥበት ጊዜ ስላልሆነ እግዚአብሔር ይፋረዳት፣ የፋረደን ኢትዮጵያን ይፋረዳት። እውነት ነው ከፈጣሪ በታች የሰው ልጅ ነበር ፍትህና ፍርድ የሚሰጠው ግን ሁሉም ነገር በፈጣሪ እጅ ስለሆነ እግዚአብሔር ይፋረደን እና መልካሙን ነገር ለሀገራችን ይግጠማት ነው ምላችሁ ሁንዶቼ ቤተሰቦቻችንን፣ ሀገራችንን፣ ሰላም፣ ፍቅር ያደርግልን ደጉን ጊዜ ያምጣልን እላችኋለሁ። ስለነበረን ቆይታ በጣም ከልቤ አመሰግናችኋለሁ፣ የኔ ውዶች፣ የኔ ምርጦች። ቪዲዮን እስከ መጨረሻ ድረስ በማየት ሀሳብ አስተያየታችሁን እንድትሰጡ ስል በትህትና በድጋሚ ጠይቃችኋለሁ። ስለነበረን ቆይታ አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ በያላችሁበት ይሁን። ሙስሊም እህት ወንድሞቼ ደግሞ መልካም የኢድ በዓል ይሁንላችሁ። ወይ እሑድ፣ ወይ ሰኞ እየተባለ ነው ማለት ነው። መልካም በዓል ይሁንላችሁ።